ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉ ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ትምህርታችን ደግሞ የምናየው የአማርኛ ቃላት ምስረታ እንዲሁ ከዚህ ከጎን በምታያቸው ፊደሎች እያንዳንዱን እያወጣን የምንመሰረት ይሆናል። አንደኛውን ፊደል ከአንደኛው አጣምረን ሌላ አዲስ ቃላት እንመሰርታለን። በባለፈው ው ፊደላትን በሚገባ ሰርቸላችኋለሁ። ፊደላትን ያላያችሁ ልጆች ፊደላቶችን እንድታያቸው ደግሞ ሪከመንድ አደርጋችኋለሁ። እንግዲህ ወደ ቃላት ምስረታችን ስንሄድ እንግዲህ ከነዚህ ውስጥ ከምታዩቸው ፊደሎች ከነዚህ መርጣችሁ ደስ ያላችሁን መጽሐፍ ማለት ነው። አሁን ለምሳሌ እንግዲህ ይቺ ማናለች? መጀመሪያ ፊደሎችን ላስቆጥራችሁ። ሃ ሁ ሂ ሃ ሄ ህ ሆ። እሺ። ይቺ ደግሞ ማነች? ለነች። ለ ሉ ሊ ላ

ቦ ከበይች ማነች ቪ ቫ ቬ ይችኛዋስ ተ ቱ ኪ ታ ቴ ት ቶ እንግዲህ እነዚህ ፊደሎች እነዚህን አሁን ያሳየዋቸውን ፊደሎች አገጣጥመን ቃል መመስረት። ለምሳሌ ቤት ብለን መጻፍ ብንፈልግ፣ ቤት ቤ የትኛዋ ነች? ይችን ይች ነች። ስለዚህ ቤን እጽፋለሁ። ትታያቸዋለች። ይች ቤ ቤ ከዛስ፣ ት ስንል ደግሞ ትየት ነች። ከተ ቤት ብቻ ትምህርት ት ያልኳቸው ይች ነች። ት ሰው ት ቤት ብዬ ጻፍ። ቤት ከዛ ደግሞ አሁን ደግሞ ሌላ ለምሳሌ ቦርሳ ብዬ መጽሐፍ ብፈልግ ቦ የት ነች? ከበቤት መጨረሻዋ ማለት ነው። ከዚህ ብቻት ቦ ው ቦ ከዛስ ቦ ር አይደለ ር ከረቤት ስድስተኛዋ ቦ ር ር ላለ ር ከዛስ ሳ ቦ ር ሳ አይደለ ሳስ ደግሞ ሰቤት ስንተኛዋ አራተኛዋ ሳ ቦርሳ እንደዚህ አድርጋለሁ ማለት ነው። ቦርሳ ቦርሳ ዘንድ አዚ ደግሞ ሌላ አሁን ደግሞ ሌላ መመስረት ብፈልግ ቢ ሮ ብዬ መጻፍ ብፈልግ ቢ ሮ እንግዲህ ቢ ስል ከበቤት ሶስተኛው በ ቡ ቢ ይችነች ማለት ይችን ይጽፋል ቢ ከዛ ሮ ሮ ስል ደግሞ ከረቤት ከረቤት መጨረሻዋ ሮ ይቺ ማለት ነው ቢሮ ይሁን እንደዚህ ጻፍ ቆይ ማለት ነው ቢሮ። በመቀጠል አሁንም ደግሞ እሺ ልብስ ብዬ መጽሐፍ ፈልግ ል ስል እንግዲህ ል የት ነች? ከለቤት ለ ሉ ሊ ላ ሌ ል ል ይችን ከዛ ብስል ደግሞ ከበቤት ስድስተኛ በቡ ቢ ባ ቤ ብ ብ ብ ንጽፋለሁ ከዛ ስ ል ብ ስ አይደለም። ስ ደግሞ ማለት ሰ ሱ ሲ ሳ ሴ ስ ይቺ ነች ማለት ሶ ይቺ ንጽፋለሁ ል ብ ስ ልብስ እንደዚህ ጻፍኩኝ። ኦኬ እሺ ይሁን። ለምሳሌ ደግሞ ሹራብ የመጽሐፍ ብፈልግ ሹ ማለት እንግዲህ ሸ ሆና ሁለተኛው ሸ ሹ ይቺ ንጽፋለሁ ሹ ሹ ከዛ እሺ ሹ ከዛ ራ አይደለ ረ ሁና አራተኛው ረ ሩ ሪ ራ ይቺን ጽፋለሁ ይቺ ትታያለች። አ ራ ራ ከዛ ብ ስል ደግሞ በሁና ስድስተኛው በቡ ፒ ባ በ ብ ብ ብቻ ተነጠ ብ ሹራ ብ ሹራ እንደዚህ ጻፍኩኝ። ከዛ እሺ አሁን ደግሞ እንዳለ ከዛ ከልብስ ነውጣ ቀሚስ ብዬ መጻፍ ፈልግ ቀህ ማለት እንግዲህ ይው ይቻል። ጥነተይ ማለት ይች ነች። ይችን እጽፋለሁ። ከዛስ ሚ ማለት ደግሞ መሙ ሚ ይች ነች። ሚ ማለት ይቺ ቀሚ ከዛ ስህ ማለት ደግሞ የት ነች? ሰ ሱ ሲ ሳ ሴ ስ ይች ነች። ስ ቀሚ ስ ቀሚ ስ እንደዚህ መጽሐፍ ቻልኩኝ ማለት ነው። እሺ ከዚህ በሚቀጠል ደግሞ ሳር እየመጻፍ ብፈልግ ሳር ሳ ማለት እንግዲህ ሰሱ ሲ ሳ ይችንም ማድረግ ይችላለሁ። ሳ ይችን ላርጋት ኔ ሳ ሳ ር ማለት ደግሞ ረ ሩ ሪ ራ ሬ ር ር ይች ነች። ይችን ጽፋለው ማለት ነው። ሳር ኦኬ መልካም ሳር እሺ ሌላ ደግሞ ለምሳሌ እንግዲህ ሁለት ብዬ መጽሐፍ ብፈልግ ሁለት እንግዲህ ሁ ማለት አ ሁ ይች ነች ይችን እጽፋለሁ ሁ ሁ ከዛ ለ ማለት ደግሞ ለ ይች ነች የመጀመሪያዋ ለ ከዛ ት ማለት ደግሞ ተ ቱ ቲ ታ ቴ ት ይች ነች ይች ነች ት ማለት ት ሁለት ያው ሁለት ሁለት ይህ እንደዚህ ጻፍኩኝ ማለት ነው። ሁለት። እሺ አሁን ደግሞ ከዚህ በመቀጠል እንዳለ ባለ ሶስት ፊደል ቃላት ቃላት ይባላል። ቃላት እየመሰረተ ነው። ነይ እስቲ ቃላት ብለህ መጻፍ። ዕቃ ማለት እንግዲህ አ ቁ ጪ ቃ እች ነች አ አ ከዛ ላስልስ ላ ስል ደግሞ ለ ዱ ሊ ላ ይችን እንጽፋለው ማለት ላ ስ ስል ስ ስ ማለት እንግዲህ ተ ቱ ቲ ታ ቴ ስ ይች ነች፣ ስ ቃላት ያው አ ላ ስ ቃላት ይህ እንደዚህ ጻፍኩኝ ማለት ነው። ቃላት እሺ፣ ከዚህ በመቀጠል ደግሞ እሺ፣ ሌላ ሴት ብዬ መጽሐፍ ፈልግ። ሴት ብዬ መጽሐፍ ፈልግ። እንግዲህ ሴ ማለት ሰ ሱ ሲ ሳ ሴ ስ ይቻት ሴ ማለት ይች ነች ሴ። ከዛ ስ አደለ? ስ ማለት ደግሞ ከተቤት የስድስተኛው ተ ቱ ቲ ታ ቴ ት ስ ሴት እንደዚህ ጽፋለው ማለት ነው። እሺ መሽኝ ከዛ በመቀጠል ደግሞ እሺ፣ ሌላ ቃል ስንመሰርት፣ እሺ፣ ቆብ ብዬ መጻፍ ፈልግ። ቆብ ቆ ማለት እንግዲህ ቀ ቁ ኢ ቆ ይች ነች ቆ። ከዛ ብ ማለት ደግሞ አዚ ላይ በ ቡ ቢ ፓ ቤ ብ ብ ማለት ብ። እንደዚ ቆ ብ ይ ቆብ ብዬ እንደዚህ ጻፍኩኝ ማለት ነው። ቆብ

ማ ማለት ደግሞ ይች ነች። ለማ ለማ እሺ፣ ለማ። ከዛ ሌላ ቃል እስቲ ደግሞ አሁን ሌላ። እሺ፣ ሄ እሺ። በሂሳብ ብዬ መጽሐፍ ብፈልግ ሂሳብ፣ ሂ። እንግዲህ ሂ ማለት የውቻት ሁ ሂ። ይችንም ማለት ትችላላችሁ ሂ

ይች ነች ይሄው እንዳያቸዋት እቺ ሸ። ከዛስ መ ማለት ይች ነች መ። ከዛ ተ ማለት ደግሞ ይች ነች። ቅድም እንዳሳየዋችሁ ተ ሸመ ተ ሸመ ተ ብዬ እንደዚህ እጽፋለሁ ማለት ነው። ሸመ ተ እሺ። በቀለ ብዬ በቀለ ብዬ መጽሐፍ ፈልግ፣ በ ማለት ያው ይች ነች። ቀ ማለት ይች ነች። በን እጽፋለሁ ከዛ ቀ ደግሞ ይቻት ቀ ከዛ ለ ማለት ደግሞ ይቻት፣ ለ ይሄው እንደዚህ በቀለ። እሺ በቀለ። እሺ ለቀመ ብዬ መጻፍ ብፈልግ፣ ለ ማለት ይሄው እንዳሳያችሁ ለ። ከዛ ቀ የት ነች? ይቻትነተይ ከዛ መ ደግሞ የት ነች? ይቻት መ። ለቀመ እንደዚህ ለቀመ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። እሺ ተረተ ብዬ መጽሐፍ ፈልግ። ተረተ ተ ማለት ይቻትነተይ ተ ንጽፋለሁ ተ ከዛስ ረ ማለት ይቻትነተይ ረ ከዛ ተ አይደለ ተ ወይም ቅንጥኛ ሰው ተረተ ተረተ እሺ ተረተ እሺ እሺ መ እሺ ሌላ ኦኬ መሰለ መሰለ ብዬ መጽሐፍ ፈልግ መ ማለት የው መ ይቻትነተኝ መ ከዛ ሰ ማለት ደግሞ ይችኛዋል ልጠቀማት ስ ሰ መሰ ለ ለ ማለት ደግሞ ይቻትነት ለ መሰለ እሺ፣ መሰለ ሆሄ ወይም ሆሄ ብዬ መጽሐፍ ፈልግ ሆ ማለት ይቻትነተኝ ሆ ማለት ው

ባት ከዛዝ ሪ ማለት ደግሞ ረሩ ሪ ሪ ማለት ያው እቺ ባት ሪ ባት ሪ ይህ እንደዚህ መጻፍ እችላለሁ ማለት ነው። እንደዚህ እያደረጋችሁ ቃላቶችን ከጎን ፊደሎችን እያስቀምጣችሁ እያያችሁ፣ ከጎን ደግሞ እንደዚህ ለደብተር ነገር እስክሪብቶ ይዛችሁ እየጻፋችሁ ብትን ለማመዱ አማርኛን በቀላሉ በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው ለዛሬ የነበረው ትምህርታቸውን ነው። ቪዲዮችን ይህን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ በዋትሳፕ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራቾች ቪዲዮ ላይ ባለው ስልክ ደውሉልን፣ ሃሎ በሉ። በአጭር ጊዜ ብቁ መሆን ትችላላችሁ። መልካም ጊዜ፣ ሰናይ ቆይታል